ወደ እግዚአብሔር ልጆች የጌታ ጸጋና ሰላም ይብዛላችሁ። ዛሬ አራተኛውን ቀን ይዘናል። መብራቱ ማዴቦ ነኝ ከአውስትሬሊያ። የያዝነው ትምህርት ወይም ደግሞ የመጽሐፍ ቅዱስ ጥናታችን ከማቴዎስ ምዕራፍ 16 ላይ የተወሰደ ነው። ከማቴዎስ ምዕራፍ 16 ከቁጥር 13 ጀምሮ ያለውን ነው እስከ 20 ድረስ ያለው ነው። እሱን ስናይ ቆይተናል። በመጀመሪያው ሁለቱ ቀናት ጴጥሮስ ለክርስቶስ ያለውን መልስ ነው ያየነው። እርሱም እንዲህ ይላል። ከቁጥር 16 ማቴዎስ 13 ቁጥር 16 ላይ ስምዖን ጴጥሮስም መልሶ አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ አለ። ኢየሱስም መልሶ እንዲህ አለው፣ የዮና ልጅ ስምዖን ሆይ በሰማይ ያለው አባቴ እንጂ ሥጋና ደም ይህንን አልገለጠልህምና ብፁ ነህ። እኔም እምልሃለሁ ብሎ ይቀጥላል። እንግዲህ ጴጥሮስ የሕያው የእግዚአብሔር ልጅ ነህ ብሎ ሲናገር ከራሱ እንዳልሆነ የእግዚአብሔር መንፈስ እንዳሳሰበውና በልቡ እንዳስቀመጠው ነው ክርስቶስ የሚናገረው። ያም የእግዚአብሔር መንፈስ ይህንን በልቡ ያስቀመጠው አስቀድሞ በነቢያት የተነገረው እንደገና ደግሞ በአባቶች የተነገረው ዛሬ በእነሱ ጊዜ እንደሚፈጸም መንፈስ ቅዱስ በአእምሮ አስቀምጧል። ያንን ነው ከአባቴ በስተቀር ይህንን ሌላ ስጋ ሊገልጽልህ አልችልም በራስህ ያገኘኸው አይደለም ማለቱ ነው። እና ክርስቶስ አንተ የእግዚአብሔር ልጅ ነህ ሲል፣ አንተ ነህ መስህ፣ ከአንተ በስተቀር ሌላ አዳኝ የለም፣ የሚመጣው የምንጠባበቀው አባቶቻችን ሲጠባበቁ የነበሩት መስህ አዳኝ አንተ ነህ ብሎ የተናገረው ነው እና ያ ክርስቶስ መሲህ ወይም አዳኝ የሆነው በመወለዱ በህይወቱ ፍጹም ሆኖ በቅድስና መመላለሱ መሞቱና መነሳቱ እነኚህ አራቱ ወንጌል የሚባሉ ናቸው ወንጌል የሚባለው እነኚህን አራቱን የያዘ ነው ይሄ አራቱ ነው የሚያድነው የሰው ልጅ እንግዲህ ክርስቶስ የመጣው ይህንን መሰረት ለመጣል ነው የሰው ልጅ የሚድንበት የደህንነት እቅድ አስቀድሞ ዓለም ሳይፈጠር የታቀደው በምስጢር የያዘው ለዚህ ነው ጳውሎስ ምስጢር ነው የሚለው። በምስጢር የተያዘው ዓለም ሳይፈጠር የታቀደው በምስጢር የተያዘው ለአባቶች የተነገረው ለነቢያት የተነገረው አሁን የሚፈጸምበት ሁኔታ እንደደረሰ መንፈስ ቅዱስ በጴጥሮስ ልብ ያስቀምጠውን ጴጥሮስ ሲናገር፣ አዎ ጊዜው አሁን ነው እያለው ነው። ያንን ክርስቶስ መጥቶ ፈጽሞታል። ያ የደህንነት እቅድ ፍጻሜውን ያገኘው በክርስቶስ ነው። ክርስቶስ ነው መዳናችን። ከክርስቶስ ስም በስተቀር ሌላ የሚያድን የለም የሚለው በሐዋርያ ምዕራፍ አራት ቁጥር 12 ላይ ያለው ይሄንን ነው። ይሄ ነው መሰረቱ። ይሄ ወንጌል ለዓለም ሁሉ ይዳረሳል። በቋንቋ በነገድ በሁሉም ለዓለም ሁሉ ይዳረሳል። ያ የሚዳረሰው ምንድን ነው? ወንጌል ነው። ክርስቶስ ያድናል። እንግዲህ ይህ ነው መሰረት። ክርስቶስ ትቶ የሄደው መሰረት ይሄ ነው፣ ለሐዋርያትም የሰጠው መሰረት ይሄ ነው። በዚህ መሰረት ላይ ነው እኔና እናንተ ዛሬ የምንመላለሰው። ጳውሎስ በአንደኛ ቆሮንቶስ ምዕራፍ 3 ላይ ከቁጥር 11 ላይ እንዲህ ይላል ከተመሰረተው በቀር ማንም ሌላ መሰረት ሊመሰረት አይችልምና እርሱም ኢየሱስ ክርስቶስ ነው፣ ነው የሚለው። ከተመሰረተው መሰረት ሌላ ማንም ሊመሰረት አይችልም። እንግዲህ ይህንን መሰረት ለመናድ ነው ሰይጣን ከሰማይ ጀምሮ ስራውን ሲሰራ የነበረው። በዚህ ምድርም ላይ ይህንን መሰረት ንዶ የራሱን መሰረት ለመጣል ነው እየታገለው። ለዚህም ነው አንቲክርስቶስ አንቲክራይስት የክርስቶስ ተቃዋሚ በዚህ ምድር ላይ ሰይጣን በሰው አማካኝነት ስራውን ሲሰራ የነበረው ዛሬ አንዳንድ ቤተክርስቲያናትን በምናይበት ጊዜ አስርቱ ትእዛዛት ተቀይረዋል። ስዕልና ምሳሌ ከቶ በፊት አታድርግ የሚለው ያ ተነስተዋል። ምክንያቱም አንዳንድ ቤተክርስቲያናት በምትሄዱበት ጊዜ የማርያም ስዕል አለ፣ የመላእክት ስዕል አለ። ለዛ ይሰግዳሉ። መጽሐፍ ቅዱሳችንን በትክክል ያስቀመጠው ስዕልና ምሳሌ ከፊት አይሆን ነው። ስለዚህ ያ መጽሐፍ ቅዱስ ስለሚቃረን ያንን ከመጽሐፍ ቅዱስ አወጡት። የመጨረሻውን አስሩን ትዕዛዛት ለሁለት ከፍለው ዘጠኝና አስር አደረጉት። የተነሳውን ለማሟላት አራተኛውን ትዕዛዝ ሰንበቴን ጠብቆ የሚለውን፣ ሰንበቴን ጠብቆ ነው የሚለው እንጂ ሰባተኛውን ቀን የሚለውን በሙሉ ሰርዘውታል። ይህንን አንቲክራይስት በቤተ ክርስቲያን ውስጥ ገብቶ በሰዎች አማካይነት በቤተ ክርስቲያን መሪዎች አማካይነት ስራውን ሰራ። ያንን ስራውን የሰራውን የፕሮቴስታንት እምነት በመጣ ጊዜ ያንን ለማስተካከል ነው የጣረው። ነገር ግን ብዙዎችን ካስተካከለ በኋላ እንደገና ብዙዎቹ ሳይስተካከሉ የቀሩ ነበሩ። እስከ 1844 ድረስ ባለው ጊዜ አንቲክራይስት የክርስቶስን ቦታ የሚይዝ እንደገና ደግሞ ክርስቶስ ነኝ ብሎ ወይም አምላክ ነኝ በዚህ ምድር ላይ ብሎ የእግዚአብሔርን ቦታ የሚወስድና የእግዚአብሔር ከእግዚአብሔር ቃል ከመጽሐፍ ቅዱስ በላይ ነኝ ብሎ ራሱን የሚገልጽ ያንን በትላንትናው አይተናል። ዛሬ ደግሞ የምናየው ምንድን ነው? ቁጥር 18 ላይ ያለውን ነው። ቁጥር 17ን እንዲገናኝ ሳነበው ኢየሱስ መልሶ እንዲህ አለው፣ የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ሥጋና ደም ይህንን አልገለጠልህምና 18 ብፁነ እኔም እልሃለሁ ይላል፣ አንተ ጴጥሮስ ነህ፣ በዚች አለት ላይ ቤተክርስቲያኔን እሰራለሁ። በዚች አለት ላይ ቤተክርስቲያኔን እሰራለሁ። በዚች አለት ዋና መርህ አርዕስታችን፣ በዚች ድንጋይ ወይም በዚች አለት የሚለው ነው። ምንድን ናት ያቺ አለት? ቤተክርስቲያን የተመሰረተባት ያቺ ዓለም ያቺ አለት ወይም ያቺ ድንጋይ ምንድን ናት የሚለውን ዛሬ እናያለን። ያቺ ናት ቁልፉ። ይህንን ቁልፉን ከያዝን ከዛ ከዛ በኋላ ያለው ነገር በሙሉ እንዴት አድርጎ ሰይጣን ይህንን አጣሞ ለራሱ እንዲጠቅም አድርጎ ብዙዎችን አሳስቶ እንደያዘ እናያለን። ራሳችንን ለጸሎት ዝቅ እናድርግ። እግዚአብሔር አባታችንና አምላካችን፣ በዚህ ሰዓት በመሀከላችን ተገኝተ ራስን እንድትገልጽልን እውነትን እንድትሰጠን እንለምናለን። ኃጢአታችንን ይቅርበል። በኢየሱስ ስም አሜን። ቁጥር 18 ላይ እንደገና ላንብበው። እኔ የምልሃለው አንተ ጴጥሮስ ነህ፣ በዚች አለት ላይ ቤተ ክርስቲያኔን እመሰረታለሁ ይላል። እንግዲህ አንተ ጴጥሮስ ነህ የሚለው ጴጥሮስ በግሪኩ የሚለው ምንድነው? ፔትሮስ ነው የሚለው ፔትሮስ። አንተ ጴጥሮስ ነህ፣ አንተ ፔትሮስ። ፔትሮስ ድንጋይ ነው፣ ድንጋይ ማለት ነው፣ ድንጋይ ማለት ነው። እና አንተ ጴጥሮስ ነህ ነ ከዛ በኋላ በዚህች ላይ በዚህች ድንጋይ ይላል። እንግዲህ አሁን ሁለት ድንጋዮች አሉ። አንደኛው ጴጥሮስ የሚለው ጴጥሮስ ማለት ድንጋይ ማለት ነው። ጴጥሮስ ነው የሚለው። የሁለተኛው ድንጋይ የሚለው ጴጥሮስ አይደለም የሚለው ፔትራ ነው የሚለው። ፔትራ በግሪኩ ባነባው እንደ ግሪኩ አገላለጽ እኔ የምልሃለው አንተ ፔትሮስ ያው በአማርኛው ጴጥሮስ አንተ ድንጋይ ጴጥሮስ ነህ። በዚችም ፔትራ ጴጥሮስ ሳይሆን ፔትራ ላይ ቤተ ክርስቲያንን እሰራለሁ ይላል። ጴጥሮስ የሚለው የወንድ ስም ነው ማስኩሊን ነው የወንድ ስም ነው። ይሄ እዚህ ላይ አማርኛው በትክክል ነው የሚተረጎመው። የእንግሊዝኛውን በምታዩበት ጊዜ ኦንዲስ ሮክ ነው የሚለው የወንድ ይሁን የሴት ጾታ አይለይም። የአማርኛው ግን በዚህች ነው የሚለው፣ የግሪኩም በዚህች ነው የሚለው፣ የሴት ጾታ ነው። በዚህች ድንጋይ ላይ ነው የሚለው። አንተ ጴጥሮስ ነህ አንተ ድንጋይ ነህ ካለ በኋላ በዚህች ድንጋይ ላይ ይላል። አሁን በዚህች ድንጋይ ላይ ሲል ጴጥሮስ ነው የሚለው? ሚ ፔትራ ነው የሚለው፣ ሌላ ነው፣ ጴጥሮስ አይለው። እንግዲህ ምን ማለት ነው ይሄ ሲል ጴጥሮስ ይሄ ፔትራ የሚለው የሴት ፆታ ያለው ስም ነው ወይም ደግሞ ቃል ነው የሴት ፆታ ያለው ቃል ነው በዚች ድንጋይ ላይ ሲል ጴጥሮስን ማለቱ አይደለም ምክንያቱም ጴጥሮስ የሴት ፆታ ያለው አይደለም ዛሬ በዘመናችን ወንዱ በሴቱ በወንድ መጠራት የሚችልበት ዘመን ነው ያለው ግን አይደለም። በመጽሐፍ ቅዱስ እንደዛ አይደለም። በመጽሐፍ ቅዱስ ወንድ ወንድ ነው፣ ሴት ሴት ነው። በዚህም ላይ አንተ ጴጥሮስነ ሲል በወንድ ፆታ ነው፣ ጴጥሮስ የወንድ ነው። ነገር ግን በዚች ሲል የሴት ፆታ ይወስድና በዚች ድንጋይ ላይ ቤተ ክርስቲያን እንሰራለሁ ይላል። ይህች ድንጋይ ምንድን ናት? ጴጥሮስ ሊሆን አይችልም። ይህች ድንጋይ የሚለው ጴጥሮስ የተናገረው ነው አንተ የተናገርካት ጴጥሮስ የተናገረው ምንድን ነው ከላይ ያለው አንተ የህያው የእግዚአብሔር ልጅ ነህ ነው የሚለው በዚህች ቃል አንተ በተናገርካት ላይ እችናት ድንጋዩዋ በዚች መሰረት ላይ ነው ቤተክርስቲያንን የምመሰርተው እያለ ነው እንጂ በጴጥሮስ ላይ አይደለም እግዚአብሔር በጴጥሮስ ላይ ቤተክርስቲያን አይመሰረትም ቤተ ክርስቲያን የሚመሰረተው በወንገል ላይ ነው። በሰዎች አይደለም፣ በግለሰቦች አይደለም፣ በሐዋርያትም አይደለም፣ በነቢያትም አይመሰረትም። ተመስረቶም አያውቅም። በብሉይ ክዳንም ቤተ መቅደስ ሲሰራ በሰዎች አይደለም፣ በእውነት ላይ ላይ ነው የተመሰረተ ነው። እውነት ደግሞ ክርስቶስ ነው። ዛሬ ለእኔና ለእናንተ የሰጠን ክርስቶስ እውነት ምንድን ነው? አንተ የህያው የእግዚአብሔር ልጅ ነህ በምታድን አንተ ነህ። አንተ ከአንተ ውጭ ሌላ የለም። በዚች አንተ በተናገርከው አንተ ኮንፈስ ባደረግከው በዚች ስቴትመንት ላይ በዚች አረፍተ ነገር ላይ ቤተክርስቲያን እንሰራለሁ ነው የሚለው። ስለዚህ ይህች ድንጋይ የሚለው ጴጥሮስ አይደለም፣ ጴጥሮስ ሴት አይደለም። ያችን ነው የሚናገረው፣ ያንን ነው ኢምፕላይ የሚያደርገው። እና ድንጋይ ያለው መሰረት ለማድረግ ነው። ይህ አንተ የተናገርከው ቃል ዋናው ቤተክርስቲያን የሚመሰረተው በቋንቋም አይደለም በከለር አይደለም በተለያዩ ነገሮች ላይ አይደለም ቤተክርስቲያን የሚመሰረተው። ቤተክርስቲያን የሚመሰረተው በእግዚአብሔር ቃል ላይ ነው። ያ ቃል ምንድን ነው? ጴጥሮስ የተናገረው ኢየሱስ ያድናል። ምስ ነው መወለዱ፣ በህይወት መኖሩ፣ በህይወቱ፣ በሞቱ፣ በትንሳኤው እነኚህ አራቱ ነገሮች ናቸው። ክርስቶስ ተፈጸመ ሲል እነኝህን ሶስቱን ፈጽም ያለው አራተኛው ግን እነሳለሁ ማለት ነው። ተነሳ፣ በቃ አለቀ። በዚህ እውነት ላይ ይህንን ነው የሐዋርያት ስራ በምናነብበት ጊዜ ትምህርታቸው በሙሉ ክርስቶስ ህያው ነው ነው። ክርስቶስ ተነስተዋል። ክርስቶስ ህያው ነው ነው። እሱ ነው የሚያድነን። ከሱ ውጭ ሌላ ሚያድነን የለም። ጠቅላላ መጽሐፉን በምናይበት ጊዜ ያንን ነው የሚናገሩት። እንደገና የጳውሎስን መልእክት ከሮሜ ጀምሮ በሙሉ በምናይበት ጊዜ ጠቅላላ መሰረቱ ክርስቶስ ያድናል ነው። የዮሐንስ ወንጌልም በምናይበት ጊዜ፣ የዮሐንስ መልእክቶችንም በምናይበት ጊዜ ያንን ነው። የዮሐንስ ራእይን በምናይበት ጊዜም ያንኑ ነው። መሰረቱ ክርስቶስ ነው። ክርስቶስ ሞቶ የተነሳው በዛ ደህንነት የምናገኝ እንደገና ተመልሶ ይመጣል ነው። የዮሐንስ መልእክት በዛ እሱ እስከሚመጣ ጊዜ ብዙ መከራ ይደርስባችኋል ነው። የሚሆኑትን ነገሮች ዮሐንስ ተናግሯል። የሚሆነውን የቤተክርስቲያን ሁኔታም ተናግረዋል። መሰረቱ ቤተክርስቲያን የተመሰረተው ጴጥሮስ በተናገረው ላይ ነው። ያ ነው ድንጋይ፣ በዚች ቤተክርስቲያን እንሰራለሁ ያለው። ነገር ግን በሚያሳዝን ሁኔታ ለራሳቸው ጥቅም ሲሉ ቅድም ትናንትና እንዳየነው አንቲክራይስት የእግዚአብሔርን ቃል አጣሞ ለራሱ በሚፈልገው መንገድ ያስቀምጣል። ጴጥሮስ ነው መሰረት ብሎ የጴጥሮስ ስዕል በብዙ ቤተ ክርስቲያናት አሉ። ስታቸ ሀውልት አለ። የጴጥሮስ ራሱ ላይ ሰርክል የሆነ እንትን አለ በራሱ ላይ ባይደወይ ያ ጁፒተር ነው። ጴጥሮስ አይደለም። ጴጥሮስ እንደዛ አይነት በራሱ ላይ ሰርክል የሆነ ነገር አላደረው ያ የፀሐይ ምልክት ነው። ጁፒተር ነው፣ ጁፒተር አምልኮ ነው ያ። ነገር ግን የሰጡት የጴጥሮስ ስም ነው የሰጡት። እና ወደ ቤተ ክርስቲያን የገቡ ብዙ የአምልኮ የጣዖት አምልኮ ከግሪኮች፣ ከሮማውያን፣ ከባቢሎኒያን የወሰዱት የጣዖት አምልኮ ወደ ቤተ ክርስቲያን መጥቶ የክርስትና ስም ነው የተሰጣቸው። ለዚህም ነው ካቶሊኮች ጣዖት አምልኮን አጥምቀን ወደ ቤተ ክርስቲያን አስገብተናል ብሎ የተናገሩት። ጴጥሮስ ላይ እግዚአብሔር ቤተ ክርስቲያን አይመሰረትም። ሰው ነው ጴጥሮስ፣ ወድቆ የሚነሳ ነው። ታስታውሱ እንደሆነ ጳውሎስ ከአህዛብ ጋር አብዛኛውን ጊዜ ሲያሳልፍ፣ አንድ ጊዜ ጴጥሮስ ወደሱ መቶ መጥቶ ነበር። መጥቶ ከአህዛብ ጋር ሲበላ ከአይሁዶች ከኢየሩሳሌም የመጡት ጴጥሮስን እዛ ሲበላ አዩት። ከአይሁድ ከአሕዛብ ጋር ሲበላዩ፣ እንግዲህ ይሄ በአይሁድ ዘንድ ተቀባይነት የለውም። ከአሕዛብ ጋር አይቀላቀሉም እነሱ። አሁን ጴጥሮስ እነሱን መምጣት ሲያ አፈገፈገ፣ እራሱን ለየ፣ ከአሕዛብ ጋር የሚበላው ነገር። ግን ጳውሎስ ፊት ለፊት ተናገርኩት ነው የሚለው። ስህተት እንደሆነ ጴጥሮስ ስህተት እንደሆነ ተናገርኩት ነው። ሐዋርያ ሆኖ ስንት ድንቅ ተአምራትን የሰራ ሰው ስህተት ሲሰራ ጳውሎስ እንደተናገረው እናያለን። እና የሰው ልጅ ይወድቃል፣ ቃል ይነሳል። በዚህ ሰው በሆነው በሚወድቀውና በሚነሳው ላይ እግዚአብሔር ቤተክርስቲያንን አይመሰረትም። እግዚአብሔር የደህንነት መሰረት አያደርግም ሰውን። የደህንነት መሰረቱ ድንጋዩ ጴጥሮስ የተናገረው ነው፣ አንተ የሕያው የእግዚአብሔር ልጅ ነህ። እርሱ ነው ድንጋይ፣ ጴጥሮስ አይደለም። ያ ነው መሰረቱ። ከመሰረት ከተመሰረተው መሰረት በስተቀር ሌላ መመስረት አይቻልም። ነገር ግን አንቲክራይስት ምንድነው ያደረገው? አንቲክርስቶስ፣ የክርስቶስ ተቃዋሚ፣ ያንን ይህንን መጽሐፍ ቅዱስ ጥቅስ ወስዶ ጴጥሮስን አስቀምጦ ይሄ ጴጥሮስን ነው ስለዚህ ጴጥሮስ ስልጣን አለው። ሰንት ፒተርስ የተሰራውን በዛ መሰረት ነው፣ ጴጥሮስ ነው። አሁን እንግዲህ ጳጳሱ የጴጥሮስን ቦታ ነው የያዘው ነው። የሃይማኖት መሪዎች የጴጥሮስን ቦታ ይዘዋል። በጴጥሮስ ነው ቤተክርስቲያን የተሰራው ኃላፊነቱ ሁሉ ነገር እንደፈለገ ማድረግ የሚችለው ጴጥሮስ ነው፣ ያ በስልጣን ላይ ያለው የሃይማኖት መሪ ማለት ነው። ካህኑም ይሁን ጳጳስም ይሁን እነሱ ናቸው በእነሱ ትርጉም። ነገር ግን ይህ ከእግዚአብሔር ቃል ውጭ ነው። ሰዎች ራሳቸውን መጠየቅ ይኖርባቸዋል። ይህ መጽሐፍ ቅዱሳዊ አይደለም። ስለዚህ እንደገና ላንብቦ፣ አንተ ጴጥሮስ ነህ። አንተ ድንጋይ ነህ ማለቱ ነው። ድንጋይ አለት ነህ። አንተ ድንጋይ ነህ፣ በዚች አለት ላይ ቤተ ክርስቲያንን እሰራለሁ። በዚች አንተ በተናገርከው ላይ፣ አንተ ጴጥሮስ ነህ፣ ነገር ግን በድንጋይ ላይ በአንተ ሳይሆን በዚች አለት ላይ፣ በዚች ድንጋይ አንተ በተናገርከው ላይ እሰራለሁ ነው የሚለው። ስለዚህ ምንድን ነው ይዘን የምንሄደው ከዛሬው ጥናታችን? ክርስቶስ የመሰረተውን መሰረት። ይህ ወንጌል ለዓለም ሁሉ የሚዳረሰው እኔና እናንተን የሚያድንን እሱ ብቻ ነው። በዛ ላይ ስልጣን ያለው ግለሰብም ይሁን ቡድንም የለም። የሃይማኖት ድርጅትም የሃይማኖትም መሪ የለም። ክርስቶስ ያድናል። ይሄ ኃላፊነት ለሁሉ የተሰጠው ነው። እንዴት ተደርጎ ለሁሉ እንደተሰጠ በነገ ውለት እናያለን። ስለዚህ ወገኖች ላይ ይሄ ግልጽ ሊሆን የሚገባ ትምህርት ነው። የብዙዎችን ህይወት አንቆ የያዘ ነው። ምክንያቱም ጴጥሮስ ይሄ ኃላፊነት ቤተክርስቲያኒቷ የተመሰረተችው በጴጥሮስ ላይ ነው ብሎ ስለሚያስተምሩ ሰው ይፈራል። ነገር ግን የእግዚአብሔር ቃል ከፍርሃት ነፃ እንድንወጣ ነው። የክርስቶስ ወንጌል ከፍርሃት ነፃ የሚያደርግና በፍቅር ላይ እንድንመላለስ የሚያደርገን ነው። ያ ፍቅር እንዲሸፍነን ነው። በዛ ፍቅር ውስጥ እንድንኖርና እንድናድግ ነው የሚፈልገው። ፍጹም ፍቅር ፍርሃትን ያስወግዳል። በፍርሃት ላይ የተመሰረተው ማንኛውም ነገር በእግዚአብሔር ላይ ከእግዚአብሔር የመጣ አይደለም። ወገኖቼ ሆይ በክርስቶስ ቃል ነው የምንሄደው ወይስ በአንቲክርስቶስ በአንቲክራይስት ወይም ከክርስቶስ ተቃዋሚው ከዛ ከሚመነጨው ትምህርት በዛ መሰረት ላይ ነው የምንቆመው። ምርጫው የራሳችን ነው። ክርስቶስ ቃሉን በግልጽ ሰጥቶናል። ተቃራኒው ደግሞ መጥቶ የራሱን ቃል አስቀምጧል። በየትኛው ነው የምንሄደው? ሃይማኖት ወይም ደህንነት የራሳችን የግል ነው። በቡድን ወይም በማህበረሰብ ወይም በቤተሰብ የምንወስደው አይደለም። እያንዳንዳችን የራሳችንን ምርጫ የምናደርግበት ነው። ለግል ነው የምንድነውም፣ በግል ነው በቡድን አይደለም ወይ በጋራ አይደለም፣ በግል ነው። የግል ምርጫ፣ የግል ጉዞ ነው። ስለዚህ ትክክለኛውን መርጠን መጓዝ እንድንችል እግዚአብሔር ይርዳን። እንጸልይ። ዘላለማዊ የሆንክ እግዚአብሔር አምላካችን በሰው ላይ ደህንነትን መሰረት ስላላደረክ እናመሰግናለን በክርስቶስ ላይ የተመሰረተው ክርስቶስ በዚህ ምድር ላይ በፈጸመው ላይ የተመሰረተው ወንጌል እኛን ነፃ ስላደረገን እናመሰግናለን። በዚህ ወንጌል መመላለስ እንድንችል እንድንችልና በዚህ መኖር እንድንችል ለሌሎችም ማካፈል እንድንችል ጌታ ሆይ እርዳን። ከዚህ ውጭ የሆነውን ማንኛውንም ትምህርት ከኛ እንድታርቅ እንለምናለን። በነገር ሁሉ ከኛ ጋር ስለሆን ተመስገን። ኃጢአት፣ በደላችን ይቅርበል። በኢየሱስ ስም አሜን።